የጀርመን ቫተርሽቴትን እና የዓለም ከተማሃት ወዳጅነት ከተመሰረተ ከ30 ዓመት በላይ አስቆጥሯል። በዓለም ከተማ በወዳጅነቱ በርካታ የልማት ስራዎች የተሰሩ መሆኑን የሚታወስ ነው። ውድ ፕሮግራማችን ተከታታዮች፣ በመሬ አለም ከተማ በጀርመን ቫተርስቴትን ወዳጅነት የተከናወኑ የልማት ስራዎችን ልናስቀኛችሁ ወደድን። የዓለም ከተማ ህዝብ ለህዝብ ግንኙነት የመጀመሪያው የጀርመን ከተማ ግንኙነት ሲሆን ቀደም ሲል ወረዳና ከተማ ተብሎ ሳያድግ የተከናወነም ነበር ይላሉ አቶ አበባው ብርሃኑ። በንግግራቸው አመሰግናለሁ። አዎ፣ ብርሃኑ እባላለሁ። የዓለም ከተማ አስተዳደር እህት ከተሞች ግንኙነት ከአንተ ሪፕሬዘንታቲቭንም ያለ እስከ ተወካይ ነው። እንግዲህ በአጠቃላይ የዓለም ከተማ ፓትር ሴንድ ልት የጀመረው በጣም ረዘም ያለ ጊዜ ነው። ይህ የወዳጅነት ከተማ ዋናው እና አነሳሽ ወይም ደግሞ ለዚህ የወዳጅነት ከተሞች ልዩነት መነሻችን ሁላችንም እንደምናውቀው የሚሽን ኢንፎርሜሽን መስራችን ና ልቅፈምር የነበሩት ካርልሄንዝ ብም የእሳቸው የመኖሪያ ሰፈር የነበረች ፓትረሽ ቴክር ሊኖሩ ስለነበር እዛን አካባቢ የ የምንሰራውን ፕሮጀክት በመርሃ ቤቴና በአካባቢ በዓለም ከተማ ዙሪያ የተሰሩ የልማት ፕሮጀክቶችን እንድትጎበኙ በማለት በጋበዙት ግብዣ መሰረት ከዛሬ ሰላሳ አመት ገደማ በፊት ወደዚህ አካባቢ አካባቢ እንዲያዩ የፓተር ስቴፈን ከተማ ከንቲባን ጨምረው ወደዚህ ይዘዋቸው የመጡት የህብረተሰብ ክፍሎች አካባቢውን በማየት የተሰራውን ኢሚሽን ኮሚሽን ልማት ስራ በማየት ከተመለሱ በኋላ ከዓለም ከተማ ጋር የእህት ከተማ ግንኙነት በመፍጠር በማሰብ በዚያ ከተማ የሚኖሩ በጎ አቅራጊዎች አብዛኞቹ የሚባል ደረጃ ከመስራቾቹ እስከ አጠቃላይ አሁን ያሉት አባሎች ጀምሮ ቢኤም ደብሊው የሚባል የመኪና ስራ ፋብሪካ ተቀጣሪ የነበሩ ሰዎች በጡረታ ሲገለሉ በስራ ላይ ነው በማህበሩ በመደራጀት ዓለም ከተማ ፓተር ስቴተን የሚል ማህበር ወይም ደግሞ አሶሲሽን በመመስረት የዓለም ከተማና የፓተር ስቴተን እህት ከተሞች ግንኙነት ሁሉ የሚታወቅ የጀርመን ኢትዮጵያ ውስጥ ያሉ ከተሞች ግንኙነት ነው እና ይሄ የመጀመሪያው የጀርመን ኢትዮጵያ ከተሞች ግንኙነት ከተማ ነው። የቫተር ስቴትን እህት ከተሞች ግንኙነት የሀገር ውስጥ ተወካይ አቶ አቦ ብርሃኑ በከተማው ቀደም ሲል በ01 ቫተር ስቴትን እና በ03 ቀበሌ ባልደሃ ማጸደ ህጻናት ትምህርት ቤቶች ግንባታ ተገንብቶ አገልግሎት እየሰጠ የሚገኝ ሲሆን ተጨማሪ ሁምቦልድ የህዝብ ቤተ መጽሐፍ ተገንብቶም ለህዝብ ይፋ ሆኖ እየሰራ ይገኛል። የህዝብ ቁጥርና የከተማው መስፋት ተጨማሪ አፀደ ህጻናት በማስፈለጉ ልጆች ከቦታ ቦታ ርቀው ሲሄዱ እንግልትና ስቃይ እንዳይደርስባቸው በዜሮ ሁለት ቀበሌ የአፀደ ህጻናት ግንባታ እንዲገነባ ተጠይቆ መሰረተ ድንጋይ ተጥሎ በፋይናንስ እጥረት ምክንያት ከዘጠኝ አመት በላይ ቆይቶ እንደነበርም ይገልጻሉ። ይሁን እንጂ አሁን ላይ የፋይናንስ ችግሩ ተቀርፎ በ2015 ግንባታው ተጀምሮ በሁለት ዓመት ውስጥ ተጠናቆ አሁን ላይ በ2018 በጀት ዓመት የ02 ፓርስዶፍ አጸደ ህጻናት ስራ መጀመሩ ይናገራሉ። በመገንባት ለዓለም ከተማ ህዝብ የመጀመሪያውን የከተማውን አጸደ ህፃናት ያስረከብበት ሁኔታ ነው ያለው። እንግዲህ ይሄ ቀደም ሲል ከ26 ዓመት በፊት ነው ይሄ የተደረገው። በእርግጥ ከዚህ በፊትም ይህ አጸደ ህፃናቱ ከመገንባቱ በፊት የግንኙነት ሁኔታ የተጀመረው ለዓለም ከተማ አንደኛ ደረጃ ትምህርት ቤት የተለያዩ የአጋዥ መጽሐፍትን ገዝተው በማቅረብ ስጦታ በመስጠት የተጀመረ ነው። እና በርካታ አጋዥ መጽሐፎች ሊሰጡ ነበር በሰዓቱም። ከዛም የፓተር ስቴፈን ማጠጸሪያ ተገነባ። በመቀጠልም ደግሞ የዓለም ከተማ ዘርሶስ ተብሎ የሚገኘው ባልዳህ ማጽዳ ህጻናት እንደ ኢትዮጵያ አቆጣጠር ኦልሞስት ሁለት ሺ ዓመተ ምህረት በፊት የተገኘ አንዱ ዋና ሆነ ሚሽን ሊወጣ አባለበት ሰዓት የመጨረሻ ፕሮጀክት አስተባብረው በፋተርሽቴተን ዓለም ከተማ ክለብ ወይም ደግሞ ማህበር አማካኝነት እየተሰራ ነው። ስለዚህ ሁለተኛው አጸዳ ሳናት በዓለም ከተማ ዜሮ ሶስት የተሰራው አንዱ ነው። በሶስተኛ ደረጃ የተሰራ የዓለም ከተማ ሁምቦልድ ቤተመጽሐፍት ነው። ይህ ቤተመጽሐፍትም በከፍተኛ ሁኔታ ህብረተሰቡን እየጠቀመ ያለና በርካታ ሁለተኛ ደረጃ ተማሪዎችን እንዲሁም ደግሞ ሌሎች አንባቢዎችንም እየጠቀመ ያለ ነው በየዓመቱ አጋዥ መጽሐፍትንም እየገዙ የሚያቀርቡበት ሁኔታ ነው ያለው። ይሄ ማህበር እንግዲህ ግንባታውን ከመገንባት ባለፈም በየዓመቱ ተከታታይነት ያለው አፕዴት ሊሆኑ መጽሐፍትን እየገዛ እያቀረበ ያለበት ሁኔታ ነው ያለው። እዛው ጎን የሚገኘውን የቀድሞ ቤተ መጽሐፍት የነበረውን ግቢ ምናልባትም የአካባቢውን ቅርስ ወሉ ባህል የሚያሳይ ባህላዊ ሙዚ እንዲሁም በማሰብ ቤቱ በባህላዊ መገልገያ እቃዎች ተሞልቶ ጎብኚዎች በሚፈልጉ ሰዓት እንዲያውትና የአካባቢውን የቱሪዝም መስህብነት ሊያነቃቃ የሚችል ሁኔታ የተደራጀበት ሁኔታ ነው ያለው። የዜሮ ሁለት ቀበሌ የተገነባው ፓርስዶፍ አጸደ ህጻናት ግንባታ ሲገነባ ክትትልና ድጋፍ ላደረጉ ተቋማትና የአካባቢው ማህበረሰብም ምስጋና አቅርበዋል። ይሄ ፕሮጀክት ሲጀመር የ2ለት ሰት ያን ቢያንስ የግንባታ አምስት በመቶ መንግስት እንዲያዋጣ ይህም የባለቤትነት ስሜት እንዲኖረው በማሰብ የታቀደ ነበር። በወቅቱ በዚህም የመተማመኛ ፕሮጀክት ጥረት እንዳለባቸውና ይህንንም ምላሽ ለመስጠት የሚቸገሩ በመናገራቸው በዚህ ምክንያት ሳይሳካ ቀርቷል። በተረፈ ግን ወረዳ ሁሉ ከተማ አስተዳደሩ አመራሩ ይሄ ግንባታ እንዲሳካ በጣም በከፍተኛ ሁኔታ ትኩረት ሰጥተው ክፍት ያደርጉ ነበረ። እንደ ማህበረሰብም በርካታ የማህበረሰብ ክፍሎች በዚህ ግንባታ መሳካት ብጎና ቀን አስተሳሰብ የነበራቸው ሰዎች ሁሉ ሳይቀር ግንባታ እንዲሳካ ምክንያት እንዳይደቅመው ሀሳብ በመስጠት ምክር በመለገስ እና ነገሮችን በማስተካከል በርካታ ድጋፍ ሲደረግ ነበር። ስፔሻ የመራቤት ወረዳ አስተዳደር ያለው ከተማ ከተማ አስተዳደር አመራሮች በቦታው በአካል በመገኘትም የሚገጥመን ችግሮች ሁሉ ከወሰን ማስከበር ጋር ተያይዞ ከአንዳንድ ነገሮች ጋር ተያይዞ በርካታ ስራዎች ነው የተሰራበት ሁኔታ እና ለዚህ ስራ እንዲበቃ ያደረጉበት ሁኔታ ነው ያለው ኢቭን ከአንዳንድ ከኮንትራክተሮች ጋር ባሰራር አቅጣጫ በመስጠት አመራር በመስጠት አመራሩ እንዳደረገው ድጋፍ በእውነት አድናቆት አለን። እኛ ይህ አካባቢ በዚህ በዴብር ዙሪያ ዱላምባ ዙሪያ የዲህ የዲሃዴር ሰፈር ነው። በጉልበታችን ብርዱን የምትሉትን እንረዳችኋለን። እንዴት ልጆቻችን ጎዳና ላይ አቧራ እያቦነ ይኖሩብን ገንዘብ ያለው ዜሮ አንድ በባጃጅ ይወስድያል፣ ዜሮ ሶስት ይወስድያል እያልን ትንንቆየን አሁን በአቶ ደሳለኝና በአቶ አበባው ታባሎቹ ጋር ሆኖ አስፈጽሞ ይህንን በመስራቱ በጣም አካባቢው እኔም የሌ ልጆች እዚ አሁን የሚማሩ አሉ። በጣም ደስ ነው ያለኝ ው በጣም ደስታን የተሰማን አሁን ተዛት ወደ ከአምስት ጀምሮ እታይ ነበር። የሚወዱ አሁን በዚሁ በአካባቢ በመሆኑ በጣም ይሄ ተገንብቷል። በጣም አሁንም ያሉት ህፃኖች በጣም በደስታ እየተማሩ ነው። የጀርመን ቫተርስቴትንና የዓለም ከተማ እህትማማች ወዳጅነት ዘመን ተሻጋሪ ስራዎች የተሰሩበት ሲሆን ወዳጅነታችን ይበልጥ እንዲጠናከር አበክረን መስራት አለብን ሲል የመርሐቤቴ የወረዳ መንግስት ኮሚኒኬሽን ጉዳይ ጽሕፈት ቤት መልእክቱን ያስተላልፋል።